ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች፣ ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለዚህ ልጅ አሟሟት ለባዕድ አምልኮ እንደተሰዋ ይሄ ልጅ መረጃውን ላካፍላችሁ። ሼር፣ ላይክ። ወላጆች ልጆቻችሁ እንድትጠነቀቁ አብሳ ላይ ያለችው የሴት ጠንቋይ ቤት በኦሮሚያ ልዩ ኃይል የሚጠበቀው ባለፈው በሰራውት ቪዲዮ ላይ መረጃ ስጠን ቤቱ የቱ ጋር እንዳለ ላላችሁኝ ሰዎች፣ ይሄኛው ባለፈው የሰራውበት ቪዲዮ ሲሆን በርቀት የተቀረጸ ስለሆነ አቅጣጫውን ይጠቁማል። ይሄኛው ደግሞ በቅርበት የተቀረጸ ስለሆነ በኦሮሚያ ሰንደቅ ዓላማ ያሸበረቀ ነገር ግን የጠንቋይ ቤት ነው። ልብ በሉ፣ በኦሮሚያ ልዩ ኃይል የሚጠበቅ አብዛኛው የአዲስ አበባ ህፃናቶች ገብተው የሚታረዱበት የጠንቋይ ቤት በኦሮሚያ ልዩ ፖሊስ የሚጠበቅ የጠንቋይ ቤት ያለች እዛ ሰፈር ተባለ ማለት ነው። እና ይሄን ነገር እንዴት ነው የምታውቂውን እስኪ ንገሪኝ ማለት ነው። ያውስ አንድ ሰፈር ስለሆናቸው አለሽ ተብሏል። እና በዓመት እስካሁን እንግዲህ አራብሳ አስራ አንድ ልጆች ናቸው የሞቱት የተባለው፣ አስራ አንድ አስራ አንዱ ይሄን የተገኘው እንጂ ሌሎቹ ሬሳቸው አልተገኘም። እና ደግሞ የተነደም ተበስቶ የተወጋበትም ተገኝቷል አሉ። ጎኑ ላይ ተበስታለች፣ እና አንገቱ ዞሯል። ከዛ ግን ይዞት ሲወጣ የነበረው ጥበቃ ያለው የእሷ ወንድም ሴ ነበር እንዴ? የሟች የህፃኑ ወንድም እናት ወንድም ሲወጣ አይቻለም። ብሎ እሱን ስላለ እሱ ይታስቧል። ለማት ለማጣራት እሱ የእሷ የባሏ ወንድምም ታስቧል። ኦኬ ገንዘቡ የገባው በማን ነው? ስልሳ ሺህ ብሩ በእሱ በወንድም ንጉዋስ ነው ተባለ። በእሷ ወንድም በእሷ ወንድም ማለትም የገዛ ወንድም እየው ነው ማለት ነው። ልጇን ወስዶ ለጠንቋይ የሰጠ ተባብሮ ተባብሮ እንግ ታስሯል። ጥበቃዎች ታስሯል። በብዛት እዛ ያለ ሰው ታስሯል። ነገር ሁሉ የተያዘ ስለሆነ ያየ የሰማም ስለሆነ እዛ ነው። እሷ ግን ያው በጠንቋይ ጠንቋይ ናት የተባለ ነው አራብሳ እስካሁን አስራ አንድ ልጆች አንዱ ነው እሱ፣ ሬሳ የተገኘው እሱም ያጠበው ሲያጥብ፣ ራሱ አንድ ሰው አይቶ ነበረ እሱ የገልሃለው እናት ከተናገርክ ልጆችን ቤተሰቦችንም እንገልሃለን ሲሉት፣ እሱ ደግሞ ዝም አለ። ሌላ ሰው ማለት ነው። ሲያጥቡት ሪሳው እንደ እንትኑ አሻራው እንዳይታወቅ ሲታጣ፣ ከዛ ጎረቤት አይቶ፣ እገልሃለው ቤተሰቦችንም አንተንም እንገልሃለን እንዳታውራ አሉት። እሺ የጠንቋያው ቤትም በእንትን በኦሮሚያ ፖሊስ እየተጠበቀ ነው። እንትን ፌዴራል እየተባለ ነው። ይሄስ ያለው ከመድኃኔዓለም ፊት ለፊት ተራራ ላይ ናት፣ ያለችው ትልቅ ዋንዛ አላት። በፊት ነው እኔ ስንገባ ነው የሰማሁት ጠንቋይ ቤት ነው ሲባል። መካርጎ ይታያል። በቃ ተራራ እንትን ላይ ዋና እንትን ላይ ጉብ ብላ ነው። እኛ ኮንዶሚኒየም ነን፣ እሷ ደግሞ ማድ ወንዝ ተሻግሮ ያው ጫካ ነገር አለ። በባንዲራ የተከበበ ነው። በፎቶም ተለቆ አይቼዋለሁ። ክብ ነው ክብ ነው። በቃ በፊት እኔ ከሰማት እዛ ሰፈር ከገባን ስድስት ዓመት ኖረና፣ እንደገባን የሰማት ያቺ የቤት እኮ የጠንቋ ቤት ነው አሉ። ግን ያው በቃ እንትን ልብ ያለ ሰው የለም። ገባሽ? አሁን ግን ወደ አስራ አንድ ልጆች በየአመቱ በዚህ ሰት እንትን ይባላል። በአዲስ አመት አመት እየተወሰዱ የአዲስ አበባ ልጆች እንዳለ እዛ ነው አሉ የሚታረዱት። አዎ፣ ያሳዝናል በጣም። አሁን ሬሳ ልጅ ብቻ ነው እንጂ የተገኘው እስካሁን ሬሳ ከሌላ አልተገኝም። እሷም ያጠራጠረው ቀጭን ነገር ውስጥ በቃ ማለት ተወታ የተመጠጠ ነገር አለው። ደም ደሙንም ወግተው መጠውታል ከውስጡ። ያሳዝናል በጣም ዝዛት በእና ሪሆን አጥበው ሰውየውም ራሱ ፈርቶ አልተናገርም። ሆን እኮ አሁን ተይዟል እሱ ሰውዬም ያየው አዎ፣ ግን ለምንድን ነው ታዲያ እዛ አካባቢ ያሉ ሰዎች ለምንድን ነው ለመንግስት አካል የሴትዮዋን የጠንቋ ቤት ለምን አይያዝም? ምክንያቱም ይቀጥላል እኮ አሁንም ማለት ነው። ህጻናት እንደዚህ መሞት አሁን አስራ አንድ ነው። ከዛ ሰፈር ብቻ አደለ ከቦሌ አራብሳ አስራ አንድ ልጅ ከ አስራ አንዱ እንግዲህ የዚህ ልጅ ብቻ ነው እንጂ የአስሩ አስክሬን አልተገኘም። በየአመት አመቱ እንግዲህ እንደዚህ በመስከረም ወር ውስጥ ለባዕድ አምልኮ መስዋዕት የህጻናት ደም እየተደረገ ይሄ ነገር እኮ እንዳለ ለምን ህዝብ አይወጣም ማለት ነው። ሰላማዊ ሰልፍ በድጋሚ ወጥቶ ህዝቡ መጮህ አለበት። የአዲስ አበባ ሰው ደግሞ ይሄን ነገር እንትም ማለት አለበት። በአጠቃላይ እዛ አካባቢ በተለይ ያላችሁ አሁን ለማንኛው በጣም ያሳዝናል። እንግዲህ እንደሰማችሁት ማለት ነው። ይሄንን መረጃ መጀመሪያም ቲክቶክ ላይ ሁሉም ቦታም እየተወራ ሰምታችኋል ማለት ነው። የዚህ የህፃን ልጅ ሆን እንግዲህ ማለት ነው በጣም በሚያሳዝን ሁኔታ እኔ እንጃ ብቻ እንዲህ ነው ብያችሁ የምነግራችሁ ነገር የለም። በጣም ያሳዝናል። እንደሰማችሁት ነው ማለት ነው። ምንድን ነው እየተደረገ ያለው? ቦሌ አራብሳ ማለት ነው የኔ ቤተሰቦች እንዳለ እዛ አካባቢ ነው እቤት ገዝተው ገዝተው ነው፣ ድሮ ከተማ ውስጥ ነበረ በክራይ የሚኖሩ። አሁን ሁሉም ራሳቸው ኮንዶሚኒየም ገዝተው ገብተዋል ማለት ነው፣ እዛ አካባቢ እና እዛ መኖር የጀመሩት እንግዲህ፣ ፊት ለፊት ነው አሉ ሴትዮዋን ደግሞ ያቋታል እዛው አንድ አካባቢ አንድ አፓርታማ ውስጥ ያሉ ሰዎች ናቸው ማለት ነው። እና እንግዲህ መረጃውን እንደሰማችሁት ነው ማለት ነው። እዛ የሴት ጠንቋይ እንግዲህ አለች። መግቢያ ላይም የተናገረውን ልጅ ሰምታችኋል። በኦሮሚያ ልዩ ኃይል ፖሊሶች እየተጠበቀች ነው። እንዳለ ግቢው ክብ ተሰርቶ ዋንዛ አለ፣ ትልቅ ዛፍ አለ እና እዛ አካባቢ ወደዛ አካባቢ የሄደ ሰው አይመለስም ሲጀምር እየተባለ ነው። እና አንድ ልጆች እንግዲህ ከዛ ከቦሪያ ራብሳ የሚባለው ቦታ ላይ ሁሌ እንሰማለን። እና አንድ ልጆች እዛ ነው ሄደው የተሰዉት ማለት ነው። ከአንዱ ይሄኛው ነው የተገኘ። ይሄኛውን እንግዲህ በስተው እንደተናገረችው ደሙን ምጥጥ፣ አንገቱን ጠምዝዘው በስተው ደሙን ነው ጠምዘን እንትን ያሉት። አስክሬኑን ያጠበው ሰው ነው የተናገረ። እና እሱም ተይዞ ታስሯል። ተበስቶ ደሙ የተመጠጠበት ቦታ ታየ፣ አስክሬኑ ማለት ነው። እና በዛ ላይ ደግሞ አብሮ ከሚያጥቡት ውስጥ አንዱ ከተናገርክ ገልሃለው ይለዋል ማለት ነው። እንግዲህ ተመልከቱ ያሉት እነማን ናቸው? የባሏ ወንድም፣ የዚህ የህፃኑ ልጆች አጎቶቹ ናቸው ማለት ነው። ለዚህ ነገር ያደረጉት ተባብረው አጎቶቹና ጎሮቤት ያለው ልብስ ሰፊ የተባለው የሰውየው የአባቱ ወንድም የእናቱ ወንድም ብሩ የገባው ደግሞ በእናቱ ወንድም አንድ ላይ በመተባበር ሆነው ይሄንን ልጅ አሳልፈው ማለት ነው። አሁን ሰዓት ላይ ሰውን እንዳታምኑ፣ ጉዳችሁን ሰማችሁ አደለ? እንደዚህ አድርገው እንግዲህ ለባዳ አምልኮ ሰጥተው ገንዘቡንም አካውንት እንደዚህ ቀያይረው አስገብተው ብሩን ሁሉን ነገር አድርገው ተመልከቱ፣ ጉዳችሁን በጣም ያሳዝናል። በጣም እስከ መቼ ነው ታዲያ ይሄ ነገርስ? የአዲስ አበባ ሰዎችስ ለምንድን ነው እና በምንድን ነው የተከበባሉ? በባንዲራ በአረንጓዴ ቢጫው ሳይሆን ጥቁር ነጭ የኦሮሚያ ባንዲራ ማለት ነው። በጥቁሩ በነጩ በቀዩ በሶስት አይነቱ፣ ይሄ ቀዩ የኦሮሞ ባንዲራ በእሱ እንዳለ ዙሪያውን ግቢው በሙሉ በዛ ተከቦ ብቻዋን የምትኖር ሴት ናት። በመግቢያ ላይ እንዳሳየዋችሁ ገብታችሁ እዩት ማለት ነው። ቪዲዮን ለቀቄላችኋለሁ እና ይሄንንም እኔ መረጃውን አይቼ ያው እዛው አንድ ሰፈር ስለሆኑ ቤተሰቦቼ ደውዬ አረጋግጫለሁ እንደሰማችሁት ማለት ነው። በጣም ያሳዝናል። እንዲሁም አንድም ደግሞ የእኛ ቤተሰብ ልጅ ጠፍቶ ነበረ ማለት ነው። ትላንትና አባትዮው ቀጥ ብሎ እዛ ጠንቋያ ቤት ነው እየሄደው ማለት ነው። ግን ልጁ ተገኘ እግዚአብሔር ይመስገን። እና በጣም ያሳዝናል የ አስር አመት ልጅ ጠፍቶ ከቤት ውስጥ ለጓደኞቹ ጋር ናኒድ ብለው ለመጫወት ወስደውት ነው እነሱ ግን፣ በቃ እዛ ነው የሄደ። አሁን ሰው ተሳቀቀ። ልጆች ካጠገብ ዞር ካሉ በቃ እዛ ሄደ እየተባለ ና ይሄን ነገር እንዴት ነው ኢትዮጵያ ላይ ያላችሁ ኢትዮጵያን፣ በተለይ የአዲስ አበባ ሕዝብ ልጆችን ጠብቅ። የአዲስ አበባ ሕዝቦች ተነስ እኔ በጣም ፈርቻለሁ። የምሬ ነው ምለው እንዴ እኔ እኔ እዚህ በሆን እኔ ልጅ ባይኖረኝ እዛ የብዙ የእህት ወንድሞቼ ልጆች ቦሌ አራብሳ ናቸው። ቤተሰቦቼ እንዳሉ እቤት ገዝተው ገዝተው የራሳቸውን ገብተው አዲስ ሰፈር ስለሆነ እና በጣም ነው የሚያስደነግጠው ይሄ ነገር። ሊታሰብበት ይችላል። አንዳችን ለአንዳችን መጮህ አለብን እና ፍትህ ለዚህ ልጅ ማለት አለብን። ሁላችሁም ድምጽ ሆኑ። ልክ እንደ ሄበን በአንድነት እንነሳ። ሲቀጥል ደግሞ ሴትየዋ ለምንድን ነው በመንግስት ኃይል ለምንድን ነው ተሂዶ ከዛ ቦታ ላይ ለምንድን ነው የማይመረመረው ጥበቃ ስም ያስፈልጋት ቤተ ክርስቲያን ነው መስኪድ ነው ገዳም ነው ምንድን ነው ይሄ ኡምራ ነው ምንድን ነው እና ነው ለአንድ ለጠንቋይ ቤት ጥበቃ ፖሊስ ተመድቦ በባንዲራ በኦሮሚያ ባንዲራ ተከቦ በልዩ ኃይል የሚጠበቅበት ምክንያት ምንድን ነው ይሄንን ነገር ሊታሰብበት ይገባል። ኢትዮጵያውያን ሁላችሁም መንቃት አለባችሁ። ይህ ነገር ምን እየተደረገ ነው? የህጻናት ብያችሁ አለ እኮ መሪያችን የደም ባንክ አለው። ለዛ ነው እንደዚህ እየተከማቸ ያለው ካለ ምክንያት አደለም። የእውነቴ ነው ምለው። ይሄ ነገር ግን በሄቨን እንደዛ ስጮህ ስጮህ፣ ኧረ ይሄ ነገር የሆነ ነገር አለ፣ ህጻናት እየተወሰደ በየቦታው ካለ ምክንያት አይደለም። ህጻናት እንደም እንደዚህ እየመጠጡ ሚጥሉት ብር እየተቀበሉ አስክሬን እያመጡ የሚወረውሩት፣ ይሄ የሆነ ነገር አለ አለ ስንል ስንጮህ ነበረ። ይኸው አሁንም ይፋ ወጣ ማለት ነው። ስለዚህ ይሄ ነገር ሊታሰብበት ይገባል። ወላጅ ንቃ፣ በተለይ የአዲስ አበባ ህዝብ ንቃ። ልጆች ከጠፉ እዛ ሄዳችሁ ከባችሁ መጮህ ነው። አብራችሁ ሞቱ ከልጃችሁ ጋር። እና ቦታውን ሰምታችኋል፣ አድራሻውን ማለት ነው። የበለጠ መረጃ የምትፈልጉ ኮሜንት ላይ አድራሻውን ቀጥታ እሰጣችኋለሁ ማለት ነው፣ አገናኛችኋለሁ እዛ አካባቢ ቤቱ የት ነው፣ ምንድን ነው የምትሉት? በደንብ የሚታይ ተራራ ቦታማ ነው። እንግዲህ እንደሰማችሁት በጣም ያሳዝናል። እግዚአብሔር ይሰውረን። ጉዳችን ፈላሁንስ የምር በስንቱ እንቃጠል፣ በመተቱ፣ በጠንቋዩ፣ በጦርነቱ፣ በህራቡ፣ በኑሮ ውድነት። እንዴ ህዝባችን ተሰቃየ። ረመዳን ያለማንድ በል ልጆች ወጥተው እንዳይጫወቱ እየሆነ ይህን፣ እንዴት ይታሰባል? ሰው ተሳቀቀ። ያሳዝናል ነው የእኛም ቤትም ልጆች እንግዲህ በቀደም ቁ ትናንትና ኩሳውራት ጥበብ ጠፍቶ አለችኝ። እንደውም በፈለቀ ቀጥ ብሎ እዛ ነው አሉ የሄደ ጠንቋይ ቤት ትናንት። አዎ ትናንት እኮ እያበዱ ነበር። እኛ ቤትም እንዴ የፈለቀ ቀጥታ እዛ ሄደ፣ በቃ እዛ አርደውት ነው ብሎ ማለት ነው። እየፈለጉ ጠፍቶ ነበር ከጓደኛው ጋር ሂዶ ጠፍቶ ደነገጥኩ በጣም እና አሁን ተገኘ አለችኝ። ከባድ ነው በጣም። እንግዲህ ሰው ተሳቀቀ። ልጁ ዞር ባለ ቁጥር በቃ እዛ ሄደ እየተባለ፣ ልጁ በጠፋ ቁጥር እዛ ሄደ እንግዲህ አባቱ ቀጥታ በቃ ልጄን በልተውት ነው ብሎ ወደዛ ነው የሮጠ። ሄደ ከዛን እናት ሁሉም ተበታት ነው ሲፈልጉ፣ እግዚአብሔር ይመስገን ልጁ ተገኘ። ደውለው ልጁ ተገኝቷል አሉት። በቃ እዛ ነው ብሎ ሰው በድፍረት እንደዚህ እየተደረገ ነው። እና እኔ እንጃ ብቻ። ለማንኛውም ሁላችሁም ማለት ነው፣ በተለይ አዲስ አበባ አካባቢ ያላችሁ ልጅ ሲጠፋባችሁ እዚህ ቦታ ላይ መሄድ አለባችሁ እያንዳንዳችሁ። ሁለተኛ ደግሞ ከቤት ያለው ከግቢያችሁ ያለው አብሯችሁ አፓርታማው ላይ ከሚኖር አካባቢያችሁ ላይ ፈልጉ ማለት ነው። የዚህን ልጅ ህይወት ያጠፉት እነማን ናቸው? አጎቶቹ አጎቶች ተባብረው ብር ተሰጥቷቸው የህፃናት ደም በየአመት አመቱ ማለት ነው መስከረም በገባ ከቃቁሜ ጀምሮ የህፃናት ደም ይፈለጋል ማለት ነው በአዲስ አበባ ውስጥ በቦሌ አራብሳ የሴት ጠንቋይ እንግዲህ አለች የባዳም ልኮ የምታመልክ ለዛም ነው ሀገራችን እንዲድብልቅልቅ አባቷ እየወጣ ያለው በዛ ላይ ደግሞ የገረመኝ ና ያሳዘነኝ ነገር በልዩ ሀይል እንትን መጠበቋ እንዴ ይገርማል ብቻ ለማንኛውም እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን። ሁላችሁን ፍትህ ለዚህ ህጻን ልጅ በሉ። መረጃውን በደንብ ሰምታችኋል አለ። ልጆቻችሁን ጠብቁ ወላጆች፣ ይሄንን ጉድ ስሙ። ልጃችሁ ሲጠፋ እዚህ ሴትዮ ጋይዱ ግን፣ አንድ ላይ ተነስታችሁ ሰላማዊ ሰልፍ ወጥታችሁ፣ እኔ እንደምለው ከሆነ ቀጥታ ሴትዮዋ ቤት መሄድ አለባችሁ። ምክንያቱም አስቡት 11 ህጻናት እንደበግ ተሰውተው ሲጠፉ ከ11ው አስሩ አስክሬናቸው አልተገኘም። የአንድ ሰው አስክሬን፣ የዚህ የህፃን ልጅ አስክሬን ብቻ ነው የተገኘ። በዛ ላይ ደግሞ ደማቸው ነው የሚፈለገው። ይሄን ሁሉ አሁን እንግዲህ በፖሊስ ምርመራ እየተደረገ ነው። እንዳለ ታፍሰው አሉ ማለት ነው። የልጁ አጎቶች ተመልከቱ፣ ተመልከቱ! የወንድምን ልጅ የእህትን ልጅ አሳልፎ ሰው ለገንዘብ ብሎ እንደሚሰጥ ጉዳችሁን ተመልከቱ። ከዚህ በላይ ምን አለ? የጭካኔ ጭካኔ። ታዲያ ማንን እንመን? እረ በድንግል እረ በማርያም እኔ የእናቴን ልጅ ካላመንኩ ማን ነው ማምነው? አስባችሁ ታ የዚህ ለህጻኑ ልጅ የአባቱ ወንድምና የእናቱ ወንድም ናቸው። አንድ ላይ ተባብረው ገንዘብ ወስደው ለጠንቋያ ወስደው ልጁን ይሰጡ ከዛ ደሞ አምጥተው ወንዝ አለ ወንዙ ጋ አምጥተው ነው። አሻራ እንዲጠፋት አጥበው እዛ ይጣሉት። ያየው ሰውዬ ግን መጀመሪያ ፈርቶ በኋላ ላይ ተናገረ። ከተናገርክ እገልሃለሁ ስላሉኝ ነው። እንክሌ ናችሁ ብሎ ሰውየውን አስያዘ ማለት ነው። ከዚህ በላይ ምን አለ እንግዲህ። መያዙ ጥሩ ነው፣ ግን እኛ ጋር ፍትህ የለማ። አሁን እነዚህን ሰዎች ማለት ነው የሞት ፍርድ ነበር ለነዚህ መስጠት። ግን ታዲያ ኢትዮጵያ ሕግ የለማ፣ ኢትዮጵያ ላይ ፍትህ የለችማ። አያችሁ አደለ? የአቢቴ ትናንትናውን ልጅ አያችሁት? ቪዲዮ እንደወጣ አስክሬን ተሸክመው ይዘው ሲገቡ ሲጠቀልሉ ሁሉን ነገር እየታየ በቪዲዮ ወጥቶ መረጃ የለም ነው የተባለ። ስለዚህ እስከ መቼ ድረስ ነው ኢትዮጵያ እንደዚህ ፍትህ ያጣችው? ለምንድን ነው ፍትህ ማትሉት? ልቅምቃሚ ወሬ እንትና ገባች፣ እንትና ሄደች፣ እንትና መጣች፣ እንትና ወጣች እያላችሁ ከምታወሩ እንትና እንትናን ብር ተበላ የራሱ ጉዳይ ይበላ፣ ህይወት እየጠፋ ለህይወት ለምንድን ነው ማትጮሁት? ለምንድን ነው እኔ ኮ ይሄ ነገር በጣም እያመመኝ ነው ኢትዮጵያን ከምር እያመመኝ ነው እኔ በጣም እንቅልፍ ነስቶኛል በቀን በቀን የሚባለው የሚደጋገመው የሞት ዜና እንደዚህ አይነት ዜናዎች ለምንድን ነው ለምን ፍትህ አንልም ይሄ ነገር እንዲቆም ዘላቂ ነገር እንዲሰጥ ሁላችንም በአንድነት ለምንድን ነው ማንቆመው ከዚህ በላይ መናገር አልችልም ብዙ መናገር ችላለሁ ግን በቃኝ እስኪ ይሄን እንኳን ሰምታችሁ ይሄን መረጃ አይታችሁ ወላጆች ተነሱ እባካችሁ ልጆቻችሁን ጠብቁ ከጎረቤት ከቤት አጎት፣ ወንድም፣ አክስት ከምትሉት ከነሱ ጀምሩ። አንድ ልጅ ከቤት ከጠፋ ከዚህ በላይ ማንንም ማመን አይቻልም። አብረው ሲፈልጉ የነበሩ ወንድም እና እህት የልጁ አጎቶች፣ የአባት ወንድም፣ የእናት ወንድም አሳልፈው ልጁን ሲሸጡ፣ በእናትየው ወንድም አካውንት ነው እንግዲህ ገንዘቡ ራሱ እንዲገባ የተደረገ ደብረ ብርሃን ላይ ምናምን ምናምን ተብሎ ነበረ። በጣም ብቻ ያሳዝናል፣ ውስብስብ ያለ ነው። የምስኪን አምላክ የደሀ አምላክ የዚቼ ጎመን ሻጭ ልጇን ጉል ተሸክማ የምታሳድግ እናት የሷ እንባ ይፍረድባችሁ። መድህን ያለም ሐቅን አውጥቶ የዚችን የጠንቋይንም መድህን ያለም ያዋርድ ያክሽፍ። ግን ተነሱ ይሄን እየሰማችሁ ቲክቶክ ላይ ማብካት ሳይሆን እያንዳንድሽ ተነስተሽ የሚመለከተው አካል አመልክታችሁ ያን እዛ ውስጥ ጠንቋ ምን እንደምትሰራ ምን እንደምታደርግ፣ እሷን ይዞ እስከ ግብረ አበሮቿ ለህግ እንዲቀርብልን። ኢትዮጵያ ህግ ያለበት ነው። ዲሞክራሲ ነው። ሁላችንም ህግ ነው፣ ምናም ነው፣ በፈጣሪ ነው። ይሄን በባድ አምልኮት ህጻናት በሚሰውበት ነገር መስማማት የለባችሁም። እያንዳንዳችሁ ተነሱ፣ ድምጽ እንሆን።